በጣም ፈጣን ጊዜ ላይ ነው ያለነው። እንደምታውቁት አንዱን ይዘን አንዱን አውቀን ጨርሰን ደግሞ ሳናውቀው ሌላ ተጨማሪ ነገር ይመጣል። ይሄ በአብዛኛው በቴክኖሎጂ ይመስለኛል፣ እና እንዴት ያለ ጊዜ ላይ ደረስን የሚያስብል ነው ጊዜው። የፌስቡክ የቲክቶክ ደግሞ፣ ነገ ማን ያውቃል ሌላ ሊሆን ይችላል። አሁን ግን እነዚህ በአብዛኛው ህይወታችንን በቀጥታም በተዘዋዋሪም እየነኩ ያሉ ጉዳዮች እንደሆኑ ይታወቃል። አንድም ተስፋ ናቸው፣ አንድም ስጋት ናቸው። ይህንን እንይዛለን፣ ጥቂት እንጫወታለን። እዛው ታወራለህ ወይስ እዚህ ትመጣለህ? እመጣለሁ ማይ በጣም ደህና ነኝ። ሰላም አለኩም ሰይድ እንዴት ነህ? ሰላም ነው። ሰላም እንግዲህ እማያቅ አለ ግን፣ ለነገሩ ማያቅሰው ሊኖር ይችላል። ደግሞ ይሄ ማን ነው ሚል ሊኖር ይችላል። ምን አይነት ልጅን ያመጡብኝ እያሉ ነው አይደለም። ሙአዝ እባላለሁ፣ እንዴት ናችሁ? ሙአዝ ጀማል ይባላል። እንግዲህ በአብዛኛው ማህበራዊ ትስስር ገጾችን የምትጠቀሙ ሰዎች ካላችሁ የምታውቁት ይመስለኛል። ወደ ቲክቶክ ሄደሃል ሳታማክረኝ? ፌስቡኩን እኮ ሸሸሁት ነው ዘመኑ ይጠይቃል። ራስሽንም ለመሸጥ ሀሳብሽንም ለመሸጥ መታየት አለብሽ። ከልጅ እስከ አዋቂ አሁን ቲክቶክ ላይ ነው ያለው። ስለዚህ ሶሻል ሚዲያው የምታስቢው ከሆነ ለመጠቀም የግዴታ ቲክቶኩ ያስፈልጋል ብዬ አስባለሁ። ፌስቡክ እየሞተ ነው መሰለኝ። እኔ ያልኩ ለሚመጣብ ነገር ኃላፊነት ወስዳለ። የፌስቡክ ሰዎች ሊቀየሙ ይችላሉ፣ ግን ለምሳሌ አሁን አስር ሺህ ሰው አስር ሺህ ሰው ስታስቢው ፌስቡክ ላይ በጣም ብዙ ነው። ቲክቶክ ላይ ግን ለምሳሌ አስር ሺህ እይታ አለው ማለት ቪዲዮች ብዙ አልታየም ማለት አንድ ሚሊዮን ሰው ጋ በቀላሉ ደርሻለሽ ቲክቶክ ላይ አሁን ዩቲዩብ ላይ ምናምን ላይቭ ስትሪም ላይ ምናምን ብዙ ነው አስር ሺህ ሰው አስር ሺህ ሰው አሁን ይህንን በቀጥታ ስርጭት የተካተለው ከሆነ ብዙ ነው አንድ ሚሊዮን ግን ላይቭ ላይ ምናምን ልትታይ ትችያለሽ በቀላሉ በጣም ነው የሚገርመው በእርግጥ ጊዜን መምሰል በጣም ብልሀት ይመስለኛል ከቲክቶክ ምንድን ነው ያገኘው ምኑ ነው ደስ የሚለው ሁለት ነገር ደስሚሉ ቀላል መሆኑ። ለምሳሌ ይህንን ፕሮግራም ለማዘጋጅ ካሜራማኖች ወላሂ፣ በጣም ይመቻችሁ፣ በጣም ነው እየለፋችሁ ያላችሁ ከቅድም ጀምሮ እያየሁኝ። አሁን ይህንን ሁሉ ለፍተ ምናምን ነው የሚተላለፈው ይህ ፕሮግራም። ቲክቶክ ግን የአንድ ስልክ ጉዳይ ነው። አሁን ካሜራ ፍሪ ፓርት ጋር ከእኔና ማሂነን አሁን ድ ፕሮግራም እያስተላለፈ ነው። ይመቻችሁ ባላችሁበት ምናምን ብንል የአንድ ደቂቃ ቪዲዮ በቀላሉ እንሰራለን። ላይታ አስፈልገው ይሄ ሁሉ ማይክ አያስፈልገው ይሄ ሁሉ ምንጣፍ አያስፈልገው ምናምን ነገር ከዚች እስከዚች የምትታዩ ፍሬምሽ ብቻ ናት አሁን እኔን ምን ይሉኛል መሰለሽ በጣም የሀብታም ቤት ውስጥ እንደምትኖር ያስታውቃል ማም ይሉኛል ግን እኔ ፍሬም መርጬ ነው እንጂ ቤቴ የምት ምጭ ታውቂዋለሽ የእኔን ኑሮ እንደፈለግሽ መሸወር ትችያለሽ ምናምን ነገር ከዛ ብዙ ሰው ጋር ያስተዋውቅሻል አሁን ከቤቴ መጥቼ ወጥቼ እዚህ ፋና ስቱዲዮ እስክደርስ ድረስ አምስት ስድስት ሰው ሰላም ብሎኛል ይህንን እኬትም አታገኙም ሶ የፈለኩትን ነገር ልሽጥ ብል ምናምን ነገር በቀላሉ ማድረግ እችላለሁ፣ መወያየት ይችላለሁ። እና ደግሞ በጣም የሚገርመኝ ነገር የለኝም ማለት በጣም ይገርማል። ቲክቶክ የለኝትን እንዴት የለህም? ረጅም ሰዓት ፌስቡክ ፌስቡክ አለመኖር የማይቻልበት ጊዜ ራሱ እየመጣ ነው። ከጊዜው ጋር ለመሄድ ያስፈልግሻል፣ ግዴታ ግን አይደለም። እውነት ነው። በአብዛኛው ሙአዝ በማህበራዊ ትችቶች እጸጾች አይደለም የሚመጡ ነገሮችን ትጽፋለ ምንድነው የሚያሳስብህ? ይሄ ነገር አይጉዳችን፣ የሚያስብልህ ነገር ምንድነው? የእኛ ትውልድ ማለት ነው በጣም አስቸጋሪ ትውልድ መሀል ላይ ነው የተፈጠረ ነው። የእኛ አስቸጋሪ ነው። እናንተ ልክ ምራቅ መዋጥ ስትጀምሩ ነገሮች ሰላም ነበሩ። ለምሳሌ ብዙ ነገሮች ልክ ነበሩ። ቢያንስ አሁን እኛ ያለንበት ታይም በጣም ብዙ ልክ ያልሆኑ ነገሮች እንደልክ የምንቀበልበት ታይም ላይ ነው እና ደግሞ ትንሽ ትንሽ ደግሞ ልክ ያልሆኑ ነገሮችን ምን እናውቃለን ኛ ለምሳሌ ከኛ ቀጥሎ የመጡት አሁን ኢሌመንተሪ ምናምን አካባቢ ያሉት ልጆች ዩኖ የተበረዘው እንትን ውስጥ ነው የደረሱት። እኛ ግን ሚዲያ አልነበረበት ታይም ነበር። ቲቪ ብርቅ በነበረ ሰዓት ነው የተፈጠር ነው። ግን ወዲያው ኢንተርኔት መጣ እጃችን ላይ። ስለዚህ ኢንተርኔቱ ደግሞ ልክ ያልሆኑ ነገሮችን በደንብ ይፈልጋል። ለምሳሌ ስትሳሳቺ ወይ ደግሞ መጥፎ የሚመስል ነገር ስትናገሪ የመታየት ቻንስ አለሽ በጣም ለምን እንደሆነ አላቅም። ለመጥፎ ነገር ይሳባል። መጥፎ ነገር ልክ እንዳልሆነ ደግሞ እናቃለን፣ የእኛ ዘመን ልጆች። ስለዚህ ከነክነኛል ነው፣ ይሄ ነገር ሮንግ ነው፣ ለምንድን ነው ይሄ የሚሆነው ምናምን የሚለው ነገር ያሳስበኛል። መላሽ እንደሌለው ትውልድ ትቆጥራለህ፣ ራሱን ገሳጭ በዚህ፣ ይሄ ትክክል አይደለም ብሎ አቅጣጫም ያሳየው ሰው እንደሌለ ይሰማሃል። አዎ፣ ለምሳሌ እኔን እንዴት ያዩኛል መሰለሽ? በጣም እንደ ፋራው ልጅ ነው የምታየው በጣም ተጨካጫቂ፣ ሁሌ ኮምፕሌ የሚያደርገው፣ ሁሌ ምንም ማያስደስ። እኔ በጣም ፈታ እንተዋወቃለን በጣም ፈታ ብለን የምንኖር ሰዎች ነን። ግን ለምሳሌ ማይ የሆነ ሚዲያ ላይ እንዳለ ሰው ልክ ያልሆነ ነገር ስታደርጊ ይሄ ሚዲያ ላይ እኮ አይባልም፣ ምክንያቱም እንደማይባል አውቃለው እና ሁሌ ደግሞ ልክነኝ ያልኩ አይደለም። እኔ በጣም ብዙ ሰዓታቸው ነገሮች አሉ አይደል። ግን ሴንስ ማይሰጥሽ ነገር አስቢው። ከዚህ በኋላ ደግሞ ወላጅ እንሆናለን ምናምን ነገር አያሳስብሽም? ታናሾች አሉሽ ምናምን ነገር ትምህርት ቤት ውስጥ ምንድነው የሚከናወኑ ትምህርት ቤት የሚሰሩት ቪዲዮዎች ምንድን ናቸው ምናምን። ዛ ላይ ደግሞ አስተምርህም ስለምታቅ አዎ፣ አውቃቸዋለሁ እኔ አምስተኛ ና ስድስተኛ ክፍል አስተምሬ ሮል ሞዴላችሁ ማን ነው ብዬ ጠየቂያቸው የመለሱልኝ መልስ ብታውቁ ተውጣላችሁ፣ ከዚህ ስቱዲዮ ደንግጣችሁ። እሱ እሱ ያሳስበኛል እኔ እና ግን ይሄ ማህበራዊ ሂስ ምናምን ሀገሪቷን እንትን ለማድረግ ምናምን ብዬ አይደለም። ኃላፊነትን እየተወጣ እንዳለ ግን ይሰማል። አዎ ቢያንስ ይሄ ይሄ ትውልድ እንደዚህ እንደዚህ ሲሆን አንተ ምን ትሰራ ነበር ብባል ዛሬ ሰባ አመት ይሄን ሰላሳ ቢያንስ እኔ እችኛዋ ነገር ልካል መሰለችኝም ብያለሁ እላለሁ። በጣም ቆንጆ ነገር ነው። በእርግጥ ሲትኮሞች ላይ ትጽፋለ አደለ እናንሳሱ አሁን የሲትኮም ዘመን ነው በእኛ ሀገር። አሜሪካዎቹ ውጮቹ እንኳን ላይክ ሰርተው ሰርተው ሰርተው አሁን ወደ ማብቃቱ ላይ ናቸው። እኛንን እየጀመረ እኛ ገና አሁን እየተጀመረ ነው። ኢቤስ ቲቪ ላይ የሚተላለፍ በስንቱ የሚባል ሲትኮም አለ። ከዛ ደግሞ ዞሮ መውጭ የሚል ሲትኮም አለ። ሁለቱም ላይ ሄድ ራይተር ነኝ። አሁን በዋናነት እየጻፍኩ ነው እሱን አሁን መክሊት የሚባል ሌላ አዲስ ደግሞ ኮሜዲ ድራማ አለ። እሱን እየጻፍኩ ነው ጥሩ ነው። የተሳተፈ ተፍተፍ እያልኩ ነው። በጣም ቆንጆ ነው እንዴ? አዎ ተፍተፍ ሳይሆን በደንብ ይሰራ ነው። አዎ በደንብ ደንብ፣ ጥሩ እየጻፍን ነው። ኦልሞስት አሁን በስንቱ ከ100 20 ኤፒሶድ በላይ ተላልፏል። ዞሮ ሞጫዬ ወደ 20 ምናምን ኤፒሶድ በላይ ተላልፏል። መክሊት አንድ ሲዝን እየሰራንለት 13 ኤፒሶድ ነው። ግት በጣም የተለያዩም ናቸው ስታይላቸው ምናምን ነገር አሁን ደግሞ አዲስ የራሴንም አስበዋለሁ ምናምን እየጻፍን ነው። መጽሀፍን እግረ መንገድ ነው የተገናኛችሁት ወይስ ቀጥረኸው ነበር? አገኘ መጽሀፍ አንድ ቀን ብለሀል ወይስ ሜክሲኮ እንደ ተገናኘ? ኖ ይ እንደምጽፍ አውቅ ነበር። ኮሜዲ ነገር እንደምጽፍ አውቅ ነበር፣ ግን ሴትኮምን አላውቅም። ከሴትኮም ጋር የተዋወኩት እግረ መንገዳችን ነው። መጽሀፍ ትችላለህ፣ ኮሜዲ ትችላለህ ጽሁፍና ኮሜዲ አንድ ላይ ሲትኮም ይሰራል የሚለውን ቅርቡ ጊዜ ነው ያወቅኩት፣ በሙከራ ምናምን ነገር ማለት ነው። ግን አይ ቲንክ ከልጅነት የጀምረው ይሄ ሚኒ ሚዲያ የሚያስቸግረው ልጅ የለም ዜና ምናምን ነገር ካላነበብኩ እያለ እያጻፈ ምናምን በቃ እሱ እሱ እሱ ነበርኩኝ እኔ እና አብረን ያደግን ይመስለኛል። ከጽሁፍ አብራችሁ አርጁ። አሚን። አንድ የመጨረሻ ነገር የማህበራዊ ገጾች ላይ እና ቲክቶክ ላይ ከሚገነባው ሀሳብ ጎን ለጎን አጥንት ሰባሪ ትችታል ስድብ አለ። ከናትህ ሆድ ከወጣ ሰምተው ማጣቀው ስድብ ልትሰደብ ትችላለህ። አዎ ትከሻህ እንዴት ነው ለሱ? አይ ቲንክ ከሁለተኛ ሶስተኛ ቪዲዮ በኋላ ትረሺዋለሽ። አዎ ለምን መሰለሽ? ያንቺን አይደለም የሚያሳየው የሰውየውን ነገር ነው የሚያሳየው። ስለዚህ በሰውየው ላይ ለምን ትበሳጫለሽ? አንዱ ታክሲ ላይ ተሰልፎ ረጅም ሰዓት ደክሞት ምናምን ነገር ሲገባ አንቺን ያያል፣ ምግብ እየበላሽ ነው ደሞ ሰው ነኝ ብለሽ ምግብ ትብ ያለሽ ይልሻል። ምንም ያረግሽ ነገር የለም፣ ሰውየን የሆን ያበሳጨሽ ነገር የለም ምናምን። ሰው የራሱን ላይፍ ነው ብዙ የሚያሳየው። ከዛ ደግሞ አሁን ይልሽ እንደ ግዴታ የተወሰደው ነገር ምን መሰለሽ? ፈኒ መሆን ማሳቅ። ካሜራው የትኛው ነው? ሁላችንም የማሳቅ ግዴታ የለብንም። መልኬ ነው ካሜራው እኔን ታቀርበኝ። ሁላችንም የማሳቅ ግዴታ የለብንም። ገባሻል? ብዙዎቻችን ደግሞ አናስቅም። በጣም ብዙ ሰው አያስቅ። ስለዚህ አስቢ ደግሞ የማያስቅ ሰው ለማሳቅ ሲሞክር ባንቺ ኤክስፔንስ ሲሆን ደግሞ አስቢ፣ በጣም አስቸጋሪ በጣም አስቸጋሪ ነው። ከሱ አንግር ስለሆነ የሚመጣው እና እኔ የሚመለከት ስላልሆነ ለምሳሌ ዛሬ ደስ ባለፈው ጁማ ሰግጀ እየወጣው ደስ ብሎኛል። ቪዲዮ ካሜራ እንዳልኩች ቲክቶክ ቀላል። ዛሬ በጣም ደስ የሚል ቀን እየተሰማኝ ነውና ፈታ ብላችሁ አሉ ምናምን አልኩኝ። ውይ አንተ ልጅ እንዴት እንደምትደብረኝ የሚል ኮመንት አለ እና አንተ ነ ፈታ ምታዘኝ ፈታ እንዴ? ሰው የራሱን እንትስሎን የሚያሳየው አንቺን አይመለከትም። ስለዚህ ኮመንት ደግሞ ሲያደረግ ምን መሰለሽ ቪዲዮሽ እንዲታይ ነው ብዙ ኮንትሪት የሚያደረገው ለምሳሌ አሁን የአንቺ ቪዲዮ ሰራሻ፣ እኔ ጥሩም ሆነ መጥፎ አስተያየት ኮሜንት ጻፍኩኝ፣ ለሌሎች ሰዎች እንዲታይ ሞር ጋበዝኩኝ ማለት ነው። አነጋጋሪ ነው ይሄ ቪዲዮ ነው ያልኩት። ያልኩትቤ ያውቁ ይሁን ያወቋል መሰለኝ መሆን አለበት እንጂ አያረጉትም ነበር።